ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች ሰላም ጎሳይ ነኝ። በሰላም ጎሳዬ የዩቲዩብ ቻናል ፕሮግራሜን እያደመጣችሁ አብራችሁን ስለምትቆዩ አስቀድሜ ያመሰግናችኋለሁ። ቻናሉንም ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። እንግዲህ ጊዜው የዝውውር ነው። በእርግጥ አሁን ክለብ ወርልድ ካፕም አለ። ይህን ቶርናመንት እንከታተለዋለን። ግን ከዛ በበለጠ ስለሚቀጥለው የውድድር ዘመን እያሰቡ የተጫዋቾችን ዝውውርም አብሮ ማንሳት የማይቀር ነገር ነው። ቶሎ ቶሎ የዝውውር ጉዳዮች ይወጣሉ። አብዛኞቹ ክለቦች ደግሞ ራሳቸውን ለማጠናቀር ይህንን የዝውውር መስኮት በደንብ በስፋት የሚጠቀሙት ነው። ከቀናት በኋላ ይከፈታል። ለአስር ቀናት የቆየው ክለብ ወርልድ ካፕን ተንተርሶ ፊፋ ያስተዳደረው የዝውውር መስኮት ተጠናቋል። በዛም ሰዓት ብዙ የተጠናቀቁ የዝውውር ዜናዎችንም ሰምተናል። ሊጠናቀቁ ከጫፍ የደረሱና ለሚቀጥለው የዝውውር መስኮትም የተሸጋገሩ በርካታ የዝውውር ጉዳዮችን ሰምተናል። እና በዛሬው ግን ፕሮግራማችን የምናነሳው ዝውውሮች ለምን እንደተጠበቁት ሳይሆኑ ባለመሳካት ይጠናቀቃሉ የሚለውን ነገር እንመለከታለን። አብዛኞቹ ውድ ገንዘብ ወጥቶባቸው የሚወጡ ተጫዋቾች ወይም የሚደረጉ ዝውውሮች በጣም ሪስኪ ናቸው። ሪስክ ወስደው ነው የሚያመጣቸው እንግዲህ ክለቦች እና ለምን ግን ፌል ያደርጋሉ ወይም ለምን ባለመሳካት ይጠናቀቃሉ? በጣም ብዙ ምክንያቶች አሉ። አንድ ተጫዋች ወደ ሌላ ክለብ ሲዘዋወር ወይ መውደቅ ነው ወይ ደግሞ የበለጠ መነሳት ማደግ ነው። እንደው ካለው ላይ ባይጨምር እንኳን ያለውን ይዞ መቀጠልም ሌላ ተስፋ የሚሰጥ ነገር ነው፣ ቢያንስ እንደ ኪሳራ ስለማይቆጠር ማለት ነው ስለዚህ በዚህ ፕሮግራም ሰፋ ያለውን ጉዳይ እናነሳለን። ደግሞ ወደ እንግሊዝ ፕሪሚየር ሊግ በከፍተኛ የዝውውር ዋጋ መጥተው ከዛው ከእንግሊዝ ፕሪሚየር ሊግም ሊሆን ይችላል፣ ግን በመጡበት ክለብ የተሳካላቸውና ያልተሳካላቸውንም ተጫዋቾች እናስታውሳለን። በዚህ ፕሮግራም ካልተሳኩ ዝውውሮች ጀርባ ያሉ ዋና ዋና ምክንያቶች ግን ምንድናቸው የሚለውንም እናያለን። ከ2021 እስከ ሰፕቴምበር 2024 ከ2024 ማለት ነው። የፕሪሚየር ሊግ ክለቦች ለዝውውር 1.1 ቢሊዮን ፓውንድ አውጥተዋል። ያልተሳኩ ዝውውሮች በሊጉ ከፍተኛ ኪሳራም አስከትረዋል። ከ1.1 ቢሊዮን ፓውንድ 31 ፐርሰንት የፕሪሚየር ሊጉ ትራንስፈር ወይም ደግሞ ዝውውር ያልተሳካ ነበር እና ኪሳራው በአመት ለአንድ ክለብ ከ19.6 ሚሊዮን ፓውንድ በላይ ነው። እንግዲህ ይሄ በጣም ብዙ ነው። ያልተሳኩ ዝውውሮች እንግዲህ የተጣራ ኪሳራም አላቸው ማለት ነው። 31 ፐርሰንት የሚሆኑት ከፕሪሚየር ሊግ ክለቦች ውጭ እየተዘዋወሩ ያልተሳኩ ናቸው። ባለፉት ሶስት አመታት በአመት የአንድ ክለብ ኪሳራ ከ196 ሚሊዮን ፓውንድ በላይ ነው። በዚህ በዝውውር ብቻ ማለት ነው። ባልተሳኩ ዝውውሮች ምክንያት ለዝውውሩ አለመሳካት ቁልፉ ምክንያት ወይም ዋናው ነገር በጥናት እንዳስቀመጡት እነሱ ፕሌየር ኬር ነው ይላሉ። ይሄ ፕሌየር ኬር በአጠቃላይ በተጫዋቹ አቋም፣ ደህንነትና እድገት ላይ የሚያተኩር ነው። እንግዲህ ሜዳው ውስጥም ከሜዳውም ውጭ ባለው ነገር ማለት ነው። ፕሌየር ኬር የተጫዋቹን እድገት ፐርሰናሊ እና ፕሮፌሽናሊ ለመርዳት ዲዛይን የተደረገ ፕሮግራም ነው እና ከሜዳ ላይ ካለው አትሌቲክ ፐርፎርማንስ ውጪ ሜንታል ሄልዝ ላይ እንዴት ነው ከእግር ኳስ ውጭ ባለው የህይወት ጉዳይ የዕለት ተዕለት ኑሮ ተሳታፊ ነው ወይ እና ያንን ማድረግ የሚያስችልም ነው ይሄ ዲዛይን። በፕሮፌሽናል ፉትቦል በሚገጥሙት ፈተናዎች ደግሞ አቅጣጫ እንዲይዝ እና መፍትሄ እንዲሰጥም የሚያደርግ ነው እና ይሄንን በማድረግ የሚዘዋወሩ ተጫዋቾች ውጤታማ እንዲሆን ወይም ስኬታማ እንዲሆኑ ያስችላል፣ የኪሳራውንም መጠን ይቀንሳል። ብለው ያሰቡትን ይሄ የፕሌየር ኬር ዲዛይን አድርገዋል ማለት ነው እንግዲህ ትልቁ የ የዝውውር መስኮት ሊከፈት ቀናት ብቻ ቀርተዋል። እንግዲህ መልቲ ሚሊየን የዝውውር ዋጋ ተለጥፎባቸው ወደ ፕሪሚየር ሊግ የሚመጡ ኮከቦችን ልንመለከት ነው። አሁን በሜዳ ላይ ብቃታቸው ሲገለጡ ወይ ጀግና ይሆናሉ በተስፈኛ ደጋፊዎችና ክለቦቻቸው ፊት የወጣባቸውን ዋጋ ትንሽ የሚያስመስሉ ወይ ደግሞ ፍጹም ከተጠበቁት በታች ወርደው ልንመለከታቸው እንችላለን። ለክለቡም ደግሞ ኪሳራ ሊሆኑ ይችላሉ። በ2024 የወጣው ጥናት ከዝውውሩ አንድ ሶስተኛ ወይም 31 ፐርሰንት ያልተሳካ ዝውውር ነበረ ኪሳራ እንዳስከተለ ያልተሳካ እንደነበረን በአጠቃላይ በፕሪሚየር ሊጉ ያንን ተመልክተናል። እንግዲህ የፕሪሚየር ሊግ ክለቦች እንዴት ኪሳራውን መቀነስ ይችላሉ? እሱ ትልቅ ጥያቄ ነው። ግን መፍትሄ ያሉትን ቅድም ያነሳውትን ሀሳብ በዋናነት እነሱም ዲዛይን አድርገዋል። እንግዲህ ይህ ፐርሰንቴጅ ያልተሳካው ዝውውር ማለት ነው የፕሪሚየር ሊግ ክለቦች በነጻ ዝውውርም ሆነ በክፍያ ተጫዋቾችን አምጥተው ከዚያ ደግሞ መልሰው የተዘዋወሩ በቋሚነት ሊሆን ይችላል ወይም ደግሞ በውሰት የተሰጡ ተጫዋቾች ላይ የተሰራ ነው ይሄ ጥናት። ከተሰጣቸው ውል ከ60 ፐርሰንት በታች ብቻ ተጫውተው ነው ማለት ነው ወደ ሌሎች ክለቦች በቋሚነት ወይም በውሰት የሚሄዱት። በአብዛኛው ፌል የሚያደርጉ ዝውውሮች በአማካይ ከ26 ሚሊዮን ፓውንድ ጀምሮ የወጣባቸው ነው። በእድሜ ደግሞ ከተመለከትነው ከ18 ዓመት እስከ 21 ዓመት ከሌሎች ሊጎች የመጡ ደግሞ 39 ፐርሰንት ፌል ያደረጉ ዝውውሮች ወይም ያልተሳኩ ዝውውሮች ነበሩ። ፌል ካደረጉ ዝውውሮች 70 ፐርሰንት የሚሆኑት ተጫዋቾች እንግሊዝኛ ቋንቋ አይችሉም። ስለዚህ ቋንቋም ችግር ሊሆን ይችላል ማለት ነው፣ ኮሚኒኬሽን ላይ በሚኖራቸው በአሰልጣኝ ተጫዋቾች ከተጫዋቾች ተጫዋቾች ላይ በሚኖራቸው ግንኙነት ይሄኛው አንደኛውም ነገር ሊሆን ይችላል። ዝውውሮቹ አብዛኞቹ የሚፈጸሙት ከወደ አውሮፓ ነው በቅድሚያ፣ ከዛ ደግሞ ከደቡብ አሜሪካ ከዛ ነው እንግዲህ ከአፍሪካ የሚመጣው እና ከእነዚህ በመጡ ተጫዋቾች ላይ ነበር፣ ይሄ ጥናትም የተደረገው በዋናነት ያው ከአውሮፓ ነው የሚሄዱት፣ ከዛ ነው ደቡብ አሜሪካና አፍሪካ የሚከተሉት። ዝውውሩ እንግዲህ በአንድም ወይም በሌላ ምክንያት ላይሳካ ይችላል። ተጫዋቾች ሲዘዋወሩ በብዙ ምክንያቶች በመጡበት ቡድን ውስጥ እንደተጠበቁት ላይጫወቱ ይችላሉ። ከዚህ ጀርባ ደግሞ የሚነሱ በርካታ ምክንያቶች አሉ። በዋናነት እንግዲህ ለሊጎ አዲስ መሆን ነው። እንግዲህ በለመዱት ሊግ በጣም ምርጥ ሆነው የምንመለከታቸው ተጫዋቾች በተለይ ወደ ጀርመን ከስፔን የሚመጡ አሉ፣ ከፍራንስም እንደዚሁ አሁን አሁን አሉ። ወደ ጣሊያን የሚሄዱት ደግሞ ከዚህ ወደዛ የሚሄዱት ነው በብዛት የምንመለከተውና፣ ለሊጎ አዲስ መሆን በጣም ፈታኝ ነው የሚሆንባቸው በተለይ ወደ እንግሊዝ ፕሪሚየር ሊግ ሲመጡ ፊዚካሊቲ የሚጠይቅ በጣም ኢንቴንስ ያለው ጨዋታ ነው የምንመለከተው እና ይህንን መቋቋም ሲቸገሩ እንመለከታቸዋለን እንደ ቡድን። እንደውም አሰልጣኝ ኦቤ አሞሪም ስለ ልዩነቱ ተጠይቀው ነበረ፣ በዚህ በእንግሊዝ ፕሪምየር ሊግ እና በዛው ደግሞ በፖርቱጋል በነበረው ሊግ ምክንያት ደግሞ በዩሮፓ ሊግ ስላሳዩትም ፐርፎርማንስ ሲጠይቁ በዩሮፓ ሊግ በጣም ጥሩ ስለነበሩ በሊኩ ደካማ ቢሆኑም በዩሮፓ ሊግ ግን ጠንካራ ጨዋታዎችን ሳይሸነፉ እስከ ፍጻሜ ድረስ መድረስ የቻሉ ነበሩ እና ምክንያቱን ሲጠይቁ አንደኛው ያነሱት ነገር በቃ ይሄ ፊዚካሊቲ እና ኢንቴንስ ነው፣ በጣም የተለየ ነው የእንግሊዝ ፕሪሚየር ሊግ ሲሉ ነበር ምላሽ የሰጡት እና ለሊጉ አዲስ መሆን በዋናነት የሚጠቀስ ምክንያት ነው። ሌላኛው በቀድሞ ክለቡ እንደታየው እና እንደተጠበቀው ፐርፎርማ ለማድረግ ወይም እንደታሰበው ጥሩ ሳይሆን መቅረት ነው። ተጫዋቹ በራሱ በተለያዩ ምክንያቶች ከሜዳ ውጭም ባሉ ምክንያቶች ሊሆን ይችላል በቀድሞ ብቃቱ ላይ ወይም በቀድሞ አቋሙ ላይ ላንመለከተው እንችላለን። ከቡድኑ የአጫወት ስታይል ጋር አለመስማማትና አለመመቻቸትም ሌላኛው ምክንያት ሆኖ ሊነሳ ይችላል። ተጫዋቹ በግል በጣም አሪፍ ሆኖ ግን ደግሞ የሚመጣበት ቡድን የሚከተለው የአጫወት ስታይል ከዚህኛው ተጫዋች ጋር ላይስማማ ይችላል። እንዲሁ ደግሞ አዲስ ፖዚሽን እና አዲስ ሚናም ለተጫዋቹ መስጠት እሱም ከባድ ፈተና ይሆንባቸዋል እና ዝውውሩ እንዳይሳካ ሊያደርገውም ይችላል። ተጫዋቹ እንዳለው ብቃት ሳይሆን እንደ አሰልጣኙ እምነት፣ ፍልስፍና፣ ሲስተም እና ፎርሜሽን መሰረት ማለት ነው። ተጫዋቹ ያለውን ብቃት ማውጣት የተሻለ ነው የሚሆነው እንደው አሰልጣኙ እኔ ያለኝ የሚለውን ነገር ቀጥታ ለተጫዋቹ ከመስጠት ተጫዋቹ ምን አለው የሚለውንም አብሮ ማየት ምናልባትም ይሄ ዝውውር ካለመሳካት ትንሽ ፈቀቅ ሊያደርገው ይችላል። ሌላኛው አሰልጣኞች የተጫዋቾቻቸውን አቅም ከግምት አለማስገባት ወይም የተጫዋቹን የራሱ የፊትነስ ኢሹ ወይም ደግሞ ፐርሰናል ኢሹ ሲኖርበትም እነዚህም ነገሮች በምክንያትነት እንግዲህ ጨማምሮ ማንሳት ይቻላል። ላለመሳካት እነዚህም በዋናነት ማንሳት ይቻላል። ሌሎችም ምክንያቶች ግን ይኖራሉ። እንግዲህ በፕሪሚየር ሊግ ከውድ ፈራሚዎች የተሳኩና ያልተሳኩ ዝውውሮች ከፖል ፖግባ እስከ ጃክ ግሪሊሽ ድረስ ተመልክተናል። በጉብዝና የታዩ ውጤታማ የሆኑ የተሳኩና እንደተጠበቁት ብቁ ያልሆኑ የጠፉና ደግሞ ያልተሳኩ በርካታ ዝውውሮችን በእንግሊዝ ፕሪምየር ሊግ ተመልክተናል። እንግዲህ ሊቨርፑል የባየር ሌቨርኩዝኑን አማካይ ፍሎሪያን ቪርትስን ለማስፈረም ከጫፍ ደርሸዋል መነሻ ዋጋው መቶ ሚሊዮን ፓውንድ ነው 16 ሚሊዮን ፓውንድ ደግሞ አዶንስን ጨምሮ ይሄ በጣም ከፍተኛ ዋጋ ነው እና ይሄ ሲጨመር ጀርመናዊ ተጫዋች በፕሪሚየር ሊግ ታሪክ ወይም በብሪቲሽ እግር ኳስ ታሪክ በጣም ውዱ ፈራሚ ይሆኗል። በፕሪሚየር ሊግ ውድ የዝውውር ዋጋ እንግዲህ ለስኬት ዋስትና አይሆንም ብዙ ተጫዋቾችን ተመልክተናል ቀጥሎ የምንመለከታቸው ተጫዋቾች ይህንን ያረጋግጡልናል፣ ና አንድ ተጫዋች በጣም ትልቅ ገንዘብ ወጣበት ማለት መጥቶ ውጤታማ ይሆናል ወይም ለዛ ዋስትና ነው ማለት እንዳልሆነ እነዚህ ከታች አሁን የምንዘረዝራቸው ተጫዋቾች በምሳሌነት ያሳዩናል። በአጠቃላይ ግን የምናነሳው ብዙ ዋጋ ወጥቶባቸው የተሳኩም ያልተሳኩትንም ነው የምናነሳው። በቀዳሚነት ሮሜሎ ሉካኩን እናገኛለን። ሰባ አምስት ሚሊዮን ፓውንድ ወጥቶበት ከኤቨርተን ወደ ማንቸስተር ዩናይትድ በ2017 ነበር የተዘዋወረው። ከዛው ከእንግሊዝ ፕሪምየር ሊግ ከኤቨርተን ወደ ዩናይትድ የተደረገ ጨዋታ ነው። ስለዚህ ይሄ ተጫዋች ቢያንስ ፕሪምየር ሊጉን አዳፕት ለማድረግ ጊዜ አያስፈልገውም። በዛው በፕሪምየር ሊጉ የቆየ ነው። ምናልባትም ግን ማንቸስተር ዩናይትድ ትልቅ ቡድን ስለሆነ ያው ጫና ሊኖር ይችላል። በዚህ ቡድን እንግዲህ ዦሴ ሞሪኖ ለዩናይትድ ፊት ያደርጋል ብለው ነበር ያሰቡት ይሄን ተጫዋች፣ ነገር ግን እንዳሉት አልሰራም። በኦልድ ትራፎርድ ሁለት የውድድር ዘመናትን ካሳለፈ በኋላ በ2019 ወደ ኢንተር ሚላን ተዘዋወረ። ስለዚህ ይሄ ዝውውር ያልተሳካ ነበር ማለት እንችላለን። የዮሽኮ ግቫርዲዮልን ደግሞ እንመልከት። 77 ሚሊዮን ፓውንድን የወጣበት ከአርቢ ላይብዚሽ ወደ ማንቸስተር ሲቲ ያደረገው ዝውውር ነበር በ2023 ሲቲ ይሆንልኛል ያነውል ሁሉ ግቫርዲዮል ሆኖልታል። ለዚህ ቡድን ቴክኒካል ተሰጥኦ ያለው ተከላካይ ነው። በጣም ጥራት አለው። ኤነርጂ ያልጎደለው ቨርሳታይልም ነው። ደግሞ በዛ ላይ የመሀል ወይም የግራ ተከላካይ ሆኖ ይሰራልና ና ይሄ 77 ሚሊዮን ፓውንድ የወጣበት ተጫዋች በጣም በሚገባ አገልግሎት እየሰጠ ነው ማለት ይቻላል። ሃሪ ማጓየርን ማንሳት ይቻላል። 80 ሚሊዮን ፓውንድ የወጣበት ተጫዋች ነው። ከሌስተር ሲቲ ወደ ማንቸስተር ዩናይትድ 2019 ላይ ነበር ይሄ ዝውውር የተፈጸመው። መጓየር በጣም ስሜት ያለው ተጫዋች ነው። ደግሞ ባለልምድም ነው። በግልም እንደ ቡድንም በ2023 እንግዲህ አንበልነቱን ተነጥቋል። ነገር ግን በድጋሚ ደግሞ ቁልፍ ተጫዋች መሆኑንም አሳይቷል። በተጠናቀቀ የውድድር ዘመንም ቢሆን በአንዳንድ አጋጣሚዎች በጣም አሪፍ ተጫዋች ሆኖ ተመልክተነዋል። እንግዲህ እንደ እንደ ሌሎች ተጫዋቾች ወርልድ ክላስ አይደለም። ይሄ ተጫዋች ግን ደግሞ በዩናይትድ ካሉ ጥቂት መሪ ተጫዋቾች አንዱና ከችግር ደግሞ በቶሎ ማገገም የሚችልም አይነት ተጫዋች ነው፣ ሃሪ ማጓየር። ሌላኛው ተጫዋች ዳርዊን ኒኔዝ ነው። 85 ሚሊዮን ፓውንድ ወጥቶበት ከቤኔፊካ ወደ ሊቨርፑል የተዘዋወረ ተጫዋች ነው። 2022 ላይ ነበር። ሮጋዊ ተጫዋች እንግዲህ ተከታታይ ወጥቶ አቋሙን ለማሳየት በጣም የተቸገረ ተጫዋች ነው። በአንዳንድ ጨዋታዎች ላይ ወሳኝ ጎሎችን አስቆጥሮ ቡድኑን ይዞ ሲወጣ እንመለከተዋለን፣ ግን ኮንሲስተንሲ የለውም ይሄ ተጫዋች ይሄ ደግሞ ለአንድ ተጫዋች በጣም ቁልፍ ነገር ነው። ከንሲስተንት ሊግ ከንሲስተንት መሆን ማለት ነው። በዚህ የዝውውር መስኮት ሊቨርፑልን እንደሚለቅም ይጠበቃል ይሄ ተጫዋች በ2024/25 የውድድር ዘመን በፕሪሚየር ሊግ አምስት ጊዜ ብቻ ነው ኳስና መረብን ማገናኘት የቻለው። ሌላው የምናነሳው ተጫዋች ከወደ ማንቸስተር አንቶኒ ነው። 82 ሚሊዮን ፓውንድ ወጥቶበት ነው ከአያክስ ወደ ማንቸስተር ዩናይትድ የተዘዋወረው በ2022። ካልተሳኩ በስፋት ከሚነሱ የዝውውር አይነቶች አንደኛው የአንቶኒ ነው። አሁንም ድረስ ብዙ ይባላል ስለሱ። ይህ ዝውውር እንግዲህ የማንቸስተር ዩናይትድን የተዛባ የምልመላ መንገድ እና በአጠቃላይ ያለበትንም ሁኔታ በደንብ የሚገልጽ እንደሆነ ማሳያ ነው። ብራዚላዊው በ96 ጨዋታዎች 12 ጎሎች ነው ያስቆጠረው። ከዚህ ውስጥ አምስት ብቻ ነው በፕሪሚየር ሊግ ያስቆጠረው። ይህም የሆነው እንግዲህ በውሰት ወደ ሪያል ቤቲስ ከማቅናቱ በፊት ነበር። ስለዚህ ካልተሳኩት መካከል ይመደባል ይሄኛው። እዛው ማንቸስተርን ቆይና ደግሞ ወደኋላ መንለስ ስንበል እስኪ 2016 ላይ ፖል ፖግባ በ89 ሚሊዮን ፓውንድ ከዩቬንቱስ ነበር ማንቸስተር ዩናይትድን እየተቀላቀለው። ፖል ፖግባ እንግዲህ በአንዳንድ አጋጣሚዎች በጣም ምርጥ ብቃት ላይ ይገኛል የሚታወስበትንም ወርልድ ክላስ ፐርፎርማንስም አሳይቶን ነበረ፣ በማንቸስተር ዩናይትድ በአጠቃላይ ግን ለወጣበት ወጪ ተገቢ ምላሽ አልሰጠም። አሳማኝም አልነበረም። የሚደንቅ ተሰጥኦ ያለው ተጫዋች ነው። ነገር ግን የቡድኑ መዋቅርና የእሱም ተከታታይ አቋም ለማሳየት መቸገር በኦልድ ትራፎርድ ብዙ እንዳይሰራ ወይም በዋጋው እንዳይገለጥ አድርጎታል። በድጋሚ ሮሜዎ ሉካኩ እንመልከት። አሁን ደግሞ በስታምፎርድ ብሪጅ ነው። 97.5 ሚሊዮን ፓውንድ ወጥቶበት ነው ከኢንተር ሚላን ወደ ቼልሲ የተዘዋወረው። 2021 ላይ ሉካኩ በድጋሚ በፕሪሚየር ሊግ ሲመጣ እንግዲህ ቼልሲን ወደ አሸናፊነት ነው ወደ ስኬት ወደ ዋንጫ አሸናፊነትም ለመምራት እቅድ ይዞ ነበረ። ነገር ግን የሆነው ተቃራኒ ነበር። በጣም መጥፎ ከቀድሞ የከፋ የዝውውር የውድድር ጊዜ ነበር ያሳለፈው ማለት ይቻላል። በ2021 22 የውድድር ዘመን ስምንት ብቻ የሊግ ጎሎችን ነበር ያስቆጠረው። በቀጣይ የውድድር ዘመን በውሰት ወደ ኢንተር ሚላን አቅንቷል። አሁንም አነጋጋሪ ሆነውና ከሲቲ ለመውጣት ጫፍ ላይ ያደረሰው እንዲሁ ከክለብ ወርልድ ካፕ ስኳድም ውጭ የሆነው ጃክ ግሪሊሽ ነው። መቶ ሚሊየን ፓውንድ ወጥቶበት ነው ከአስተንቪላ ማንቸስተር ሲቲን የተቀላቀለው ሁለት ሺህ ሀያ አንድ ላይ። የእርሱ ነገር ደግሞ ለመዳኘትም ትንሽ ከባድ ነው የሚሆነው የሚያስቸግር ይመስላል። በተለይ ባለፈው ዓመት ፍጹም ከጠፋ ጀምሮ፣ ስለዚህ ተጫዋች ምን ማለት እንደሚቻል አይታወቅም። በ22 23 ሲቲ ትሬብል ወይም ሶስት ዮሽ ዋንጫን ሲያሸንፍ ግን በጣም ቁልፍ ሚና ነበረው እና ስለ አንድ ሲዝን ከሆነ ምናያሰው እንዲህ ያለ ደግሞ ጥሩ ሲዝንም ነበረው፣ ግን ደግሞ በአጠቃላይ እሱን ለመዳኘት ያስቸግራል። በዛ ሲዝን ግን ሀምሳ ጨዋታዎችንም አድርጎ እንደነበረ መረሳት የለበትም። ዴክላን ራይስ ከዌስትሃም ወደ አርሰናል ሁለት ሺህ ሀያ ሶስት ላይ ያደረገው ዝውውር ነበረ በአንድ መቶ አምስት ሚሊዮን ፓውንድ በአርሰናል በየጊዜው እየተሻሻለ በሜዳ ላይ የእርሱ መኖር ብቻውን ደግሞ በጣም ብዙ ነገር እየጨመረ ተመልክተናል። ባለፉት የውድድር ዘመናትም በሚገርም በጣም በጥሩ በግሩም ብቃት የተገለጠ ተጫዋች ነው እና ይሄም የወጣበትን ዋጋ ትንሽ ካስመሰሉ ተጫዋቾች መካከል የሚጠቀስ ነው። ኤንዞ ፈርናንዴስ በቼልሲ አርጀንቲናዊው አማካይ ከቤኔፊካ ነበር ቼልሲን የተቀላቀለ 2023 ላይ። እንግዲህ በቼልሲ ዋና መሪ ሆኗል። በተለይ በኤንሶ ማሬስካ ስር ቁልፍ ተጫዋች ነው። ለወጣበት ዋጋ ምላሽ ለመስጠት በእርግጥ ጊዜ ወስዷል። ግን ጊዜ ቢወስድም ከዛ በኋላ በሚገርም ብቃት ነው የተገለጠ። እሱም ቢሆን አሁን በጣም ጥሩ ተጫዋች ሆኖ ተመልክተነዋል። ሞይሴስ ካይሴዶ፣ ሌላኛው የቼልሲ ተጫዋች አሁን ፍሎሪያን ቪርትስ ከመምጣቱ በፊት በብሪቲሽ ሪከርድ ነው ክብረ ወሰን ነው ይሄ 115 ሚሊዮን ፓውንድ ከብራይተን ነበር ቼልሲን የተቀላቀለው። በዛው በእንግሊዝ ፕሪሚየር ሊግ ቆየ ተጫዋች ስለነበረ ሊጉን አዳፍት ለማድረግ ጊዜ አላስፈለገውም። ከቼልሲ ቡድን ጋር ለመዋሃድም እንደዚሁ። በ 2024 25 የውድድር ዘመን የቼልሲ ምርጡ ተጫዋች ነው። ምናልባትም ደግሞ የሊጉ ምርጡ አማካይም ነው ማለት እንችላለን። ልክ እንደ አጥቂ ተጫዋቾች ትኩረት አይሰጠው እንጂ ለቼልሲ ሲስተም ወይም ሀሳብ ዋናው ሰው ነው ማለት እንችላለን። ሞይሴስ ካይሴዶ በጣም የሚደንቅ የዝውውር መስኮት ነው የውድድር ዘመን ያሳለፈው። እና በዝውውር መስኮቱ መጥተው የተሳካላቸው፣ ያልተሳካላቸውን እና እንዲሁ ደግሞ መካከለኛ እንደ ግሪሊሽም ለመዳኘት የሚቸግር ያለውንም ተመለከትን። ይሄኛው ደግሞ የዝውውር መስኮት የፊታችን ሰኞ ይከፈታልና ከመከፈቱ በፊት ግን የማቴዎስ ኩኛን ዝውውር ተመልክተናል። 62.5 ሚሊዮን ፓውንድ የወጣበት ከወልቭስ ወደ ማንቸስተር ዩናይትድ የተደረገ ነው። በእርግጥ ሌሎች ዝውውሮችም አሉ፣ ግን ኤክስፔንሲቭ፣ እነዚህ ውድ ወጣባቸውና ከአርባና ከዛ በላይ የወጣባቸውን ተጫዋቾች ለማንሳት ያህል ነው እንጂ ሌሎች ተጫዋቾች በሲቲም የፈረሙ በርካታ ተጫዋቾች አሉ፣ ግን ከውድ ፈራሚዎች መካከል እስካሁን ካሉት ሊጠቀስ የሚችለው የማቴዎስ ኩኒያ ስለሆነ ነው እሱን ያነሳውት እንጂ ደግሞ ወደፊትም የሚጠበቀው የፍሎሪያን ቪርትስ አለ ከሌቨርኩዝን ሊቨርፑል የራሱ ሊያደርገው ከጫፍ የደረሰው ተጫዋች ነው። በክብረ ወሰን ዋጋ ነው ፕሪምየር ሊጉን የሚቀላቀለው እና እሱ እስከመጣ በኋላ ምን ያሳየናል እንመለከታለን። ግን በዝውውር ጉዳይ ለምንድነው ዝውውሮች እንደተጠበቁት ሳይሳኩ የሚቀሩትና ምክንያቶቻቸውስ ምንድን ነው? ለምን በዚህ ምክንያት ይሆናል የሚለውን በዝርዝር ለማየት የሞከርኩበት ፕሮግራም ነበረ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር እንድታደርጉ በድጋሚ ጠይቃችኋለሁ። ሰላም።